አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። የተከበራችሁ ዜት ዲ ፋሚሊ ቤተሰቡ እንዴት ናችሁ? ሰላም ናችሁ? የከኛ ጋር ሁሉ ሰላም አልሐምዱሊላህ። ከእናንተ ጋር እንዴት ናችሁ? ዛሬ ደግሞ ብቅ ያልኩበት ነገር ቪዲዮን ከመጀመራችሁ በፊት ላይክ ሼር ሰብስክራይብ አድርጉ እና ዛሬ ብቅ ያልኩት ደግሞ እንደምታዩት አዲስ ቀለም የተደረገ ቤት ቀረጻ አድርጌ ነው። ጎረቤት እየገባልን ነው ማለት ነው ይሄ አዲሱ ምሪትና አዲስ ሰፈር ያው አንዱ ሲገባ አንዱ እንትን ሲል ስለሆነ አሁን ላይ ደግሞ አዲስ ጎረቤት እየገባለን ነው እንደምታዩት፣ እና ኑሮን ቀለል አድርጎ ለመኖር እንደምታዩት እኔ አረብ ሀገር፣ አልሄድም ብላ ውድ እህታችን እንደምታዩት የእንትን ቀለም አድርጋ እንደገና ደግሞ የዚህ የጣቃ ኮርኒስ አድርጋ እየገባኝ ነው እንደምታውት ነው ኮርኔሱም እየታያችሁ ነው ቀለሙም እንደምታውት ይሄ ምኝታ ክላሳቸው ነው በነገራችን ላይ የልጆች ምኝታ ክላስ ነው ይሄ ማለት ነው እና እንደዚህ እኔ አረብ ሀገር አልሄድም ብላ እንደዚህ የጣቃ ኮርኔስና ቀለም አድርጋ እየገባኝ ነው እንደምታውት ነው ያምራል የሚያምር ነው መክንያቱም ኑሮ እንዲያደረጉት ነው በነገራችን ላይ ደሞ ዋናው ነገር የሰው ልጅ ዋናው ነገር ጤና ነው ማለት ነው ፎቅም ተቀምጠን ቡልኬትም ሆኖ ጅብሰምም ሆኖ ተደስተን የምንኖርበት ነገር ምንድነው ነው ጤናና ፍቅር ነው አስደስተው የሚያኖረን ማለት ነው ፎቅም ተቀምጠን ብሎኬቱም ጅብሰብም ብንቀመጥ ፍቅር ተለለ ጤና ተለለ ማንኛውም ነገር አያስደስተንም የሚያስደስተው የሰው ልጅ ስንኖር ባለን ነገር የምንደሰተው ጤናና ፍቅር ሲኖረን ነው ማለት ነው እና ብዙ እህቶቻችን ጥሩ ሀብት እያላቸው ፍቅር አተወላይ ብዙ ነገር እየሆኑ እያየው ነው ማለት ነው። እናታታይ ደግሞ እንደምታወት ሊሾ አስደርጋለይ። ቀለሙ ይሄ ደግሞ የእነሱ መኝታ ክላስ ነው እላችኋለሁ። ሊሾ አስደርጋለይ ደግሞ እንተኑ ሳላውና እቃ ቤቱን እንተና ያስደረጋዩ አሁን ይመጣል ማለት ነው እንደ ምታውነ ኮርኒሱ የጣቃ ኮርኒስ ፋሽን መጥቶ አምናና ዘንድሮ የጣቃ ኮርኒስ እንዲዚህ እያረጉ ነው። በፊት ቀለል ለማድረግ ኬሻ ነበር የሚደረገው። ያው ይሄ የሚያንጸባርቀው ጸሀው መስታወቱ ስላልተገጠመ ነው መስታወቱ ስላልተገጠመ ነው ላችኋለሁ። ዱ ጓደኞቼ እና ይሄን ይመስላል። እንደዚህ ቀለል አድርጌ ነው የምኖረው። አረብ ሀገር አልሄድም። ደግሞ አንድ ነገር ማለት ነው አረብ ሀገርም ሄዶ መስራት ጤና ያስፈልጋል። አልሐምዱሊላሂ ረቢል አለሚን ያስብላል። አሁን እሱ ስደት ላይ ሆናችሁ ሰው ቤት በሰው ታዛዥ መሆን ከባድና ና ክፉ ቢሆንም ደግሞ ጤና ኑሯችሁ እሱ ደረጃ ላይ መሆናችሁን አልሐምዱሊላ ነው የሚያስብለው ማለት ነው። መስራት ፈልጎ ጤና የሌለው ሰው ስላለ ማለት ነው። መስራት ፈልጎ የመሄድ እድል ስለሌለው ማለት ነው። እና ይችህታችን ያው በዚህ መልኩ ማድረግ የፈለገችበት እንግዲህ የራሷ የሆነ ነገር ስላላት ነው። ምክንያቱም የሚያምር ነው ይሄ። እኔ በጣም አውሮኛል፣ ወላሄ ነው መላችሁ። በጣም መሻ ማሻአላ። ባልየ ጥሩ ስራ ስላለው ነው ማለት ነው። እንደዚህ እዚሁ ሆና አረብ ሀገር ሳትሄድ ቤቷን ሰርታ ቀለም አድርጋ ሊሾ አድርጋ ለመግባት ያበቃት ጥሩ ስራ ስላለው ነው ማለት ነው እንጂ ቁጭ ያለ ሰው ምንም አይነት ነገር መስራት አይችልም ማለት ነው እና መስታወቱ ደግሞ በጊዜ ብዛት ይገጠማል። እኛማ አረብ ሀገር ሂደን መተን ጭቃ ቤት ውስጥ ነው ያለ ነው፣ ያው ማለት ጭቃ ቤት ስላችሁ ኮርኔ እንትን ቀለም የሌለው ወይም ጅብሰም የሌለው ለማለት ነው እና እንዲህ የምታወት ነው ኮርኔሱም ኩል እንትኑ ነው ይሄ በወዲህኛው በር የመውጫው እቃ ቤቱ በር ማለት ነው እና እቃ ቤቱን እናዩ ሳላው እንደምታዩት ሽሮ አይነት ከለር ነው ያደረጉት። በዚህ መልኩ ተጠናቋል እላችኋለሁ ቤቱ። እና እንደዚህ አድርጋ አነጣጥፋ ልትገባ ነው እላችኋለሁ። እና ይህን ይመስላላችኋለሁ። አብሽሩ ውድ እህቶቼ፣ ውድ ጓድኞቼ፣ በያላችሁበት ሰላማችሁ ይብዛ። እናንተም ደግሞ ሀሳባችሁ ተሳክቶላችሁ ለሀገራችሁ ሀገራችሁ ያብቃችሁ። በነገራችን ላይ ይሄ ኮርኒስ አላማራችሁም? ያምራል። የጣቃው ኮርኒስ የእንትን የፕላስቲኩ ኮርኒስ ነው የሚመስለው ማለት ነው። ስታወት ያው በኋላ ላይ እንግዲህ ሲቆይ የሚያመጣውን ባህሪ ባናቅም ለአሁኑ በጣም የሚያምር ነው። እንደዚ ቀለም ያስደረገ ሁሉንም ክላስ ስላስደረገ ዲሞ አንድ አይነት ሲሆን ያምራል ማለት ነው። ያንዱ አቧራው እየቦለለ ያንዱ እንትን አይነም ሁሉንም አንድ አይነት ማድረጉ ጥሩ ነው፣ መስታወቱ ሲገጠም አሁን ደግሞ ሻብራቅ ይላል ላቸዋለሁኝ። ውድ ጓደኞች አብሽሩ መቀረጽ የምፈልጉትን ነገር ትናንትና ላኩት ቪዲዮ ላይ ዲስክሪፕሽን ቦክስ ላይ ቁጥሬን አስቀምጫለሁ እንዲቀርጽላችሁና ሰርፕራይዝ ማድረግ የምትፈልጉትን ነገር በዛ ስልክ ቁጥር ዋስታብም ኢሞም ቴሌግራም የምጠቀማለሁኝ በሁሉም ታገኘላችሁ በዲወልም ታገኙኛላችሁ ማዘዝ የምትፈልጉ እዘዙኝ እንሻላ ጥሩ ነገሮችን ለማቅረብ እንመኛለን አላህ ምኞታችንን ያሳካውላችኋለሁ ይሄ ደግሞ ኤልሸቦ አምሮኝ ነው የቀረጥኩትላችኋለሁ ሀይ ስኩል ዴፈርጌ ጥግ ወዴ ዛ ነው ማለት ነው ኤልሸቡ በጣም አማረኛ የምር በጣም ነው የሚያምረው። እላችኋለሁ ምክንያቱም ኤል ሸብ ብዙ እንትን ቢፈጅም ብዙ ቆርቆሮ ቢፈጅም ወዲያ ጎን ላይ ያለውን ምኝታ ክላስ፣ ሳሎን መጥባህ ስለሚሆኖረው እሱን ለራስ አድርጎ ማከራየት ቢፈልግ ዘመድ ቢመጣ ምንም ቢል ወዲህ ላይ ይደረጋል ማለት ነው። ይሄ ትልቁ ቤት ግን ሙሉ ለሙሉ በቃ አንዲቃ ቤት ሳሎን፣ ምኝታ ክላስ ሁለት ስለሆን የሚሆነው ማንኛውም ሰው ያው ለአንድ ሰው ብቻ ነው እንጂ እስቲ ዝህ ወንድሜ ወይም እስቲ ይችን ክላስ ላከራይ ማለት አይቻልም ማለት ነው። ያው ለራሳችሁ ብቻ ሸብረቅረቅ ብሎ ሳላውንም የሚያምር አድርጋችሁ ምኝታ ክላሱም ያው ምኝታ ክላስ ነው። ብቻ ያው ሁሉም ሁሉም ክላስ ፕሮግራም አለው። ፕሮግራም የሌለው ክላስ የለም። ሁሉም ይይዛል ስትቀመጡበት እንዲሁም አይጠቅማችሁም ማለት ነው። እና እንዲዛ ነው። ይሄው እንደምታዩት ሳይስኩል መንገድ መለያየው ላይ ነው እንደዚህ አድርጌ ቀርቸዋለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ለኛ ይጠቅመናል። እናንተ ደግሞ ምንም ነገር እንትን አይላችሁም። አይ ከብድም። ላይክ አድርጉ፣ ሰብስክራይብ አድርጉ እላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወረካቱ